ቤተሰቦቻችን፣ ህፃኗ ከተወሰደች በኋላ ናቲ ያለበት ሁኔታና እንትን ትንሽ ከበድና የሚያስፈራ ነገር፣ ናቲ የሚንከባከበው ሰው ያስፈልገዋል። እሱን ሳይሆን ህፃኗ ማለት ነው። ሰላም ሰላም፣ የናቲ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ሰዎች ስትሆኑ ብዙ ስህተት በመካከላችሁ ሊፈጠር፣ ብዙ ግጭት በመካከላችሁ ሊፈጠር ይችላል። ይህም የሚሆነው ደግሞ በሁለት ምክንያት ነው። አንደኛ ስሜታዊ ስትሆኑ ነው። ሁለተኛ ደግሞ የሆነ አላፊነት ሲወድቅባችሁ ምናምን አላፊነት አይነት ስሜት ሲሰማችሁ በመካከል በሁለት ሰው መካከል ግጭት ሊፈጠር ይችላል። ከኔና በኔና በናቲ መካከል እንደዚህ አይነት ችግሮች ነበሩ። ለረጅም ጊዜ መስማማት አልቻልንም ነበር። ለነገሩ ጥፋቱ የኔ ነው፣ ትንሽ ወጣው፣ እውነት ነው። በማያገባኝ የወለደው አባትየው እያለ እኔ በጣም ልጄ ነው አልኩኝ ምናምን ልጄ ነው አልኩኝ። የእኔ ችግር ደግሞ ይገን ነበር እውነት ለመናገር ስለዚህ፣ ናቲን ይቅርታ ጠይቄዋለሁ። የግድ ካሜራ ላይ ባይሆን ይቅርታ ጠይቄው ተስማምተናል። አሁን ስምምነት ላይ ነው ያለ ነው፣ እግዚአብሔር ይመስገን። ይሄ ማለት ግን ሙሉ ለሙሉ ተቀብሎኛል፣ ሙሉ ለሙሉ ጓደኛሞች ሆነን እየቀጠልን ነው ማለት ሳይሆን አንድ ቅሬታ አለበት። ምክንያቱም ልጁን ወስደንበታል። ልጁን የወሰድንበት መንገድ ደግሞ ትንሽ ወጣና ደበር የሚል ነው። እኛ ሶስታችን ነበርና ደብድበን አይነት ነገር ልጁን አስበናል። ግን ደግሞ እሱን ጎርተን ምናምን እና ልጅት ህጻኗ፣ ቤተሰቦቻችን ህጻኗ ከተወሰደች በኋላ ናቴ ያለበት ሁኔታ ና እንትን ትንሽ ከበድና የሚያስፈራ ነገር ነው። በጣም እውነት ለመናገር እንሰማለን፣ ስለ እሱ እናጠናለን። ቀን በቀን ነው ምንሰማው ስለ እሱና ለዛ ነው ዛሬ ወደ መጣንበት እንግባና እዚጋ አዲስ ሰው ታያላችሁ። የምታዩት አዲስ ሰው ናት። እስቲ ስሟን ብቻ እንጠይቃትና ማን እንደሆነች ለምን እንደመጣች ደግሞ የምናሳውቃችሁ ይሆናል ማለት ነው። ስምሽ ብቻ ነገ እጹብ ትባላለች። ለምንድን ነው ያመጣናት? ወዴት ነው ይዘናት እየሄድን ያለ ነው? እሱ እንንገራቸውና ከዛ እንግዲህ የሚሆነውን ነገር በእርግጥ አናቅ ሄደ ሊሳካልንም ላይሳካልን ይችላል። ይኖራል ብዬ አስባለሁ። እስከዛ ቼክ አድርግልሽ እና ወደ ዛሬ ወደ መጣንበት ጉዳይ እንግባና የናቲ ልጅ እንግዲህ ገኒ ጋር ነች። እናንተ ጋር ነው ሳሚ? እነሱ ጋር ናት ያለችው ህጻኗ ማለት ነው። ስለዚህ ግን ደግሞ ባለፈው ቤት ድረስ መጥቶ ህጻኗን ካልወሰድኩ ብሎም የተፈጠረውን ነገር አይታቸዋል። ግን እኔና ሳሜ አውጥተነዋል። ለምንድን ነው ያወጣነው? ጨክነንበት ወይ ደግሞ በጣም አግብቶንና አጋነኖ ሳይሆን ቅድሚያ አንድ ባለፈው የጠቀስነው ነገር ስላለ ነው። አንድ የሚቀድም ነገር አለ። ከዛ በኋላ ነው ልጅህን የምንሰጥህ ብለናል። የሚቀድመው ነገር ደግሞ ዛሬ ነው ማለት ነው። ዛሬ አዘጋጅተናል እና ስለሷ ልንገራችሁና በእርግጥ ናቲ የሚንከባከበው ሰው ያስፈልገዋል። እሱን ሳይሆን ህጻኗ ማለት ነው። ለዛም ነው በጣም ህፃኗ ነው እየተጎዳች ያለችው። ሶ ምን አደረገን ይሆናል ብለን ስላስብን ሰራተኛ ልንቀጥርለት ነው ማለት ነው። ይቅርታ ሰራተኛ አይባልም፣ ይቅርታ በጣም አጋዥ ሶሪ፣ በጣም ሁሌ ነው መሳሳተው እና አጋራ አይባልም፣ ብራዘር ሲስተር ለለ ነበር። አጋዥ ነው የሚባለው። ለናቲ አጋዥ ልንቀጥርለት ነው። እሱን የሚንከባከብ አይደለም፣ ህፃኗን የሚንከባከብ ሴት ናት። ነገ ላይ ናት የምትሆን ናት ገብቷቸዋል። ስለዚህ ከሱ ይልቅ እሷ ትሻላል ብለን ስላመንበት ነው ልንቀጥርለት የወሰን ነው። በእርግጥ እሱ ይፈቅዳል አይፈቅድም፣ ምን ይላል ምን አይልም፣ ይቀበላል አይቀበልም፣ የምናውቀው ነገር የለም። እሱ ጋር ከሄድን በኋላ ነው ማረጋገጥ የምንችለው። ይሄን ምን ነው ናቲም ትንሽ ሱስ ውስጥም ስላለ በዚህ ታይም ሕፃኗን ይንከባከባል እሷም ይቆጣጠራል ማለት ይኒ ስለሚከብድ ሙሉ ኃላፊነቱን አንቺ ላይ ልንጥል ነው ማለት ነው። ባጋዥነት ብቻ ሳይሆን እንደ እናት አደራ አደራ ብለን ነው እንደ አደራ ነው የምንሰጥሽ ማለት ነው። ገብቶሻል። እዚህ ጋር በቪዲዮ ታሪክ ሆኖ ነው የሚቀረው ይሄ ቪዲዮ። ገባሽ። ስለዚህ እንደ አደራ ነው የምንሰጥሽ። ምክንያቱም ጓደኝነት ማለት መቆጣት ያለበት ቦታ ትቆጣት መሳደብ ያለበት ቦታ ትሳደባለን። ገባ? ከባድ ውሳኔ ስንትወስን እንደዛ ነው። እና ለናቲ ያስበን እንጂ ፍላጎቱን መግፋት ፈልገን አይደለም። ያለበት ሁኔታ ትንሽ ስለሚከብድ አጋዥ ያስፈልገዋል። ለዛም ዛሬ ይዘንለት መተናል። ቢፈቅድም ባይፈቅድም ግንኛ ዛሬ ቤቱ ሳና አስገባት እሷን አንመለስም። ታዲያ ምን ቁጭቁጭቅ እናደርገዋለን። ቢያንስ ያለበትን ሁኔታ እንኳን ለቤት ይኑር አይኑር እራሱ ማረጋገጥ አለብን። ከዛ በኋላ ነው የምንወስደው። ይዞራል፣ አይቀመጥም ኖርማል እዚህ ጋር እንደምታዩት ቤተሰቦቻችን የናቲም ወንድም አለ። ቆይ በሩ ላይ ስንደርስ ገብተ ቼክ ታደረግልናለ ከዛ በኋላ እንገባለን ማለት ነው። በእርግጥ እሱ ስሜታዊ ሊሆን ይችላል፣ እኛ እንዳሰብነውም ሊለን ይችላል። ስለዚህ ግን ደግሞ ይሄ ነው አይደል ቤት። ስለዚህ ገባና ቼክ አድርገው ምን ተፈጥሮ ቤት ነው ያለው? ምን እየሰራ ነው እኮ? ምንድ ያዘለለ ሲጀመር ምን ነው? ምን እየሰራ ነበር? ናቲ ነገር አላት። ምንድን ነው የምትሰራው? ምን እየሰራ ነበር? እሺ፣ አረ ጋንጃ ነው

ለምንድነው የማላውቀውን ሰው አምጥተ የምታስገባው? ሲጀመር አንተ አንተ ምንድነው ችግር? ዝም ብለህ ካሜራ ይዘህ ትመጣለህ እንዴ? አይደለም፣ እሱ የባሰበት ሰው ነው። ነው ምን ነው? ይሄ ምንድነው? ከአንድ ወጣት የሚጠበቅ ሰው ነው። እዚህ ሜዳ ላይ ቁጭ ምን ያደርጋል? እንጨት ስለሌለ እያቀጣጠርበት ነው። ኛ ሞተናል። አንተ ብቻ ናውጣ ነው አደለም? እንደዚህ እንትና ጠላቱ ካሜራ አይደለም፣ ካሜራ አይደለም። ሜራ ሰው ሱስ ነው የአንተ ጠላት ገብቷል፣ አይደለም ነበር ነገር መጀመሪያ ስለአንተ ቤት መሰለኝ እኮ

ተረጋግተን ነው እራስ እን በዚህ አይነት ምን የሚሰማ ሰው አይደለም። እኔ አንድ ጥያቄ ብቻ መልስልኝ ልለምን። አሁን ተረጋግቼ እያወራሁ ነው። ልጅ ወደ ቤት እንድትመለስ የምትፈልገው? አፈልግም። ትፈልጋለህ? ልጅ ወደ ቤት እንድትመለስ? እሱን ብቻ ንገረኝ። አንተ ጤነኛ ሰው አይደለም እንዴ? ሰው ሲተው ዝም ሲል አይገባህም እንዴ? ምን ሆነህ ነው የሚጠይቀኝ ነገር ምንድን ነው? ለምን ሁሌ የምትጠይቀኝ ጥያቄ ነው እኮ ፈለግኳ። መልስልኝ፣ መልስልኝ። ኧረ አንድ በሉት መልስልኝ። እሺ ናቲ፣ አሁን እኛ የምጣው ለአንተ ብለን ነው ሞድ ደሞ ካንተ ይልቅ ለሕጻኑ አስበን ነው እዚህ መጣን። ስለዚህ ይህችም ልጅ ማወቅ ትፈልጋለህ አይደል? እሱ እንድነግር ሰማን ሰማን ሰማን ስትመጡ በቃ

እሺን የጠየቁ የመጣንበት ነገር ሰል ግልጽ ነው እኮ ጥያቄው። አው ፈልጋለሁ፣ በቃ ሁሌ የምፈልገው ነገር ነው። ሌላ ምንም። ባለፈው ቤት መጣ። ህፃኑን በግድ ልጅ እንስጥ አንድ የሰጠን የቤት ስራ ነበር አይደለ? ማለት አንድ ነገር ነግረን ነበር፣ አስተውለ ከሆነ ማለት ነው። ያ ምንድነው እንድትለወጥ ወይንም ደግሞ ህፃነ ህፃንክ ልጅህ ወደ ቤት እንድትመለስልህ ከፈለግ፣ አንድ ማድረግ ያለብህ ወይ መደረግ ያለበት ነገር አለ ብለን ነግረን አልነበር? ኖ፣ አይደለም አደለም፣ ቶ አታቁም፣ ሱስ አቁም፣ ደግሞ አታቁም። ሌላ ምክንያት ትፈልጋለህ፣ አታቁም። እሺ እንደዛ ብለንል አላልንህም ብለን ነበራ አው ብላችሁ ነው አላው? በቃ እሱን ብቻ ያዝልኝ። ለዛ ነው ዛሬ የመጣ ነው። በቀጣይ ወደ ቤት እግራችን ተራምዶ ወደ ቤት ሲገባ እመነኝ፣ ልጅህን ይዘንልን ነው የምንመጣው። ገባ አይደል? ይሄን ካለ ምምት ግን ዛሬ የመጣንበትን ጉዳይ እንንገር። በዚህ ሰዓት ናቲ፣ ልብ ብላ አዳምጠኝ። በዚህ ሰዓት ብቸኝነት ይጎዳሃል። አጋዥ ያስፈልጋል። አረ ከዛስ እሱን እኮ አውቃለሁ እኮ። ብቸኝነት እዚህ ጋር አዲስ ሰው አለ። በዛ ላይ እኛ ለአንተ አስበን ነው። አላልኩም? ምንድን ነው ያልኩህ? ባለፈው ብቸይን መሆን አልፈልግም ልጅ ይመልሱልኝ አልኩምናልልጅ ብቻዋን አይደለም። ልጄ ከአንተ በላይ ሌላ ሰው ያስፈልጋል። አሁንም ጠርቶ የመጣት ልጅ አጋዥ ያስፈልጋታል። ለምንድን ነው ማስባያስፈልጋል? ምክንያቱም አንተ ገና ከብዙ ነገር ውስጥ ነው የመጣሽ። መናገራችን እሷን ለምን ታስጨንቃታለህ? እኛን ይዘናት የመጣ ነው። ቆይ ሲታዘንልህ አይገባም። አዳምጠኝ። ልጅቷ በቃ አንተ ባለበት፣ አሁን ባለበት ሁኔታ ማለት ነው ከአንተ ጋር ብቻ መኖር ይከብዳታል። ለዛም ነው አጋዥ ይዘንልኝ የመጣ ነው። ገባ። ከእሷ ጋር መነጋገርም ሆነ ማለት ከእሷ ጋር መነጋገርም ሆነ እንትን ማለት አይጠበቅብህም። ሁሉን ነገር ለእሷ አስረድተናታል። በዚህ ጸባይ የማትግባባ አይነት ሰው ምን ማለት ነው? አንተ ሰውዬ፣ ነው የራሴ ጉዳይ ነው እኮ የእኔ ህይወት ላይ ምን ስለሆነ ነው እኔ ሳላቅ ተናደድ መናደድ፣ አንተ እየተናደድ እንዲገባኝ አልፈልግም። ሁለት ወዶ የለም ሰውዬ በቃ አንድ ነገር ነው በቃ። ልጅ እንድትመለስ ከፈለክ ሰራተኛ ያስፈልጋል፣ አጋዥ ያስፈልጋል። ገብቷል? ሰማኛለሁ ሰውዬ

ልብ ብላ አዳምጥ። ልጅ ብቻ ነው። ልብ ብላ አዳምጥ። ልጅ እንዲሰጥ ትፈልጋለህ አይደል? ቃል ገብተንልሃል። በቀጣይ ልጅህን ይዘልን እንመጣለን፣ ግን ልጅህን ይዘንልን ስንመጣ እንደዚሁ በቀላሉ አይደለም። አንደኛ እሷን በቤት ብቻ ሳይሆን በሁሉ ነገር ትቀበላታለህ። የምትልህን ነገር መስማት ምንድነው፣ በሁሉ ነገር እኔ የምላትን ነገር ነው የምትሰማው። ምንድነው አጋዥ ማለቴ አጋዥነት በስራ ብቻ ሳይሆን አሁን ምትረዳ ሰው ነው። በዚህ ሰዓት ሰው ያስፈልጋል። ገባ አይደል? ሰው ያስፈልጋል። በቃ ህፃኖ የምትንከባከብ እንድትንከባከብ ብቻ ትኩረት አድርገን ነው እኛ። እሷ ግን ልታስቀይማት አይገባም። ምርጥ ልጅ ናት። ማስቀየም የለብህም። ገብቶ አላ። ማበሳጨት የለብህም። ካልሆነ ግን ልጅ ላይ ነው ጉዳት እንዳደረስክ መረዳት ያለብህ ገባ። ስለዚህ ከዛሬ ጀምሮ በቤተ ትቀመጣለች። መስራት ያለባትን ነገር ትሰራለች። እንዳጋሽ፣ እንደ ባሪያ ሳይሆን እንዳጋሽ። ገብተዋል አደለ? ክብር እየሰጠሃት ጊዜ እየሰጠሃት፣ መንከባከብ አለብን። ልጅህን ደግሞ ትንከባከብልሃለች። በተቃራኒ እየሰማ ነው። ስለዚህ ከእሷ ጋር እኛ እያንዳንዱ መረጃ እንሰማለን። መግባቷ አይደለ? እዚህ ከገባች በኋላ የሆነ የሚያስቀይማን ነገር ከሰማ ልጅ አትመጣም። ገባህ አይደል? ራስን ስቀይር አላችሁ። ደግሞ ለእሱ ጊዜ እንሰጣለን። ችግር የለውም። አልቀየርክም አንተ። እንደዚህ ቶሎ አትቀይርም። ለዛ መሰለኝ አጋዥ እንትን የምንልልህ። ገባህ አይደል? ስለዚህ እሷም መጠየቅ የምትፈልገው ነገር ካለ ተስማምቷል ብዬ አስበዴታ አማራጭ እሱ ብቻ ያለው አማራጭ እሱ ብቻ ነው። ግን ለእሷም አንድ እድል መስጣት፣ የምጠይቅም ነገር ካለም ና። አንተ ደግሞ የሆነ የምጠይቅ አትወሳኝ ነገርም ካለ ትችላለህ ባልስማማ

መቲውን ነገር እዚሁ ማለት ትቻለች። አንተ ምንድነው እንደዚህ የሚያደርግ? ማለት ማለት የፈለገችው ነገር ተናገሪ። አይ ማለት ያው እሱ ጋር ከሰራው የማይቀር አትንኪኝ። አዳም ጣት አንድ ጊዜ እንድትነካኝ አልፈልግም። ያማሃል። እሺ ተናገሪ። ያው እሱ ጋር ከሰራው የማይቀር እንዳግዘው ራሱን ለአንድ ሳምንት ያህል እንትን ድሎ ይሰጠኝና፣ እሺ ማለት የፈለግሽው እንጂ ተናገሪ፣ የመሰለሽን ግልጽ አድርጊ። ይኸው ሁላችሁ መመሰላችሁ። እሱ ቤቱንም አይቼዋለሁ እሱንም አይቼዋለሁ። ለአንድ ሳምንት ፍቃደኛ ይሁንና እኔ አስተካክሏለሁ፣ እንደሚሆን አድርገዋለሁ። ማንን? እሱን። ሴትዮ የተባልሽውን ነገር ብቻ ነው የምትሰሪ። እኔ ቤቴን ማስተዳደር አያቅተኝም። እኔ ልታግዥ ነው አይመጣሽው። ስለዚህ እኔ ምልሽን ነገር ነው የምታደርግ። አሁንም እኮ ላግዝ እያልኩ ነው፣ ግን እንደዛ ደግሞ የሚሆነው አንተ ፍቃደኛ ሆነ ለአንድ ሳምንት ራስህን ስትሰጠኝ ራስህ ላይ እኔ የምገነባውን ገንብቼ አስተካክላለሁ። ካልሆነ ደግሞ መሄድ ትችያለሽ፣ ጥርግ ማለት ትችያለሽ። መጀመሪያ ግን ይኸውልሽ ሶስት ወረጻ ልጅ አለችኝ። ለምን ስራ እንትን አትይዝም ናቲ? እንደዚህ አይነት ሰው በዚህ ጊዜ ታገኛለህ እንዴ? ምን አይነማ አይደለም ሰው ነው። አንተ ምን ሆነህ ነው? ምንድን ነው? መሰራት አለበት፣ በዚህ ሰዓት መሰራት አለበት። ሰዓት ታናደኝ። በእግዚአብሔር ተወኝ። እኔ ከዚህ በላይ ምንም መታገስ አልችልም። እሷ ጊዜ ትቀመጣለች።